ከ12ተኛ ክፍል ውጤት ጋር በተያያዘ የአንድ ተማሪ ተፈታኝ ተማሪን ገጠመኝ ይናገራችሁ በመርጡለ ማርያም ከተማ አስተዳደር በ2014 ዓ.ም የ12ኛ ክፍል ብሔራዊ ፈተና ወስዶ 162 ነጥብ እንዳመጣ የተነገረው ተማሪ ባቀረበው ቅሬታ መሰረት ውጤቱ ድጋሜ ታይቶ በመስተካከሉ 643 ማምጣቱን ተናግሯል። በቅድሚያ ቅሬታውን በኦንላይን አቅርቦ ውጤቱ ትክክል ነው የሚል ምላሽ እንደተሰጠው የተናገረው ተማሪ አማኑኤል ፀሀይ በአካል ያቀረበው ቅሬታ ምላሽ እንዳስገኝለት ተናግረዋል። መረጃውን ያደረሰን የምስራቅ ጎጃም ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። እንደሚከተለው ይቀርባል። ስሜ አማኑኤል ፀሀይ ወንድም ይባላል። የምኖሮ መርጡለ ማርያም ከተማ አስተዳደር በምስራቅ ጎጃም የምማርበት ትምህርት ቤት አብራ ጽ ይባላል። እንግዲህ መጀመሪያ ውጤቱ እንደተለቀቀ ወዲያው ሳየው የኔ 162 ሆኖ ነበር የመጣው። ከዛ ያ መቼም ይሄ የማይታመኑ ውጤት ነው የተማሪው የሚያመጣው ተብሎ ማይጠበቅ ስለሆነ ከዛ ወዲያው ቅሬታዬን አቀረብኩኝ። መጀመሪያ በኦንላይን ነበር ያቀረብኩኝ። ከዛ ካቀረብኩ በኋላ የአምና ተማሪዎችን ውጤት የተበላሽባቸውን ተሞክሮ ሳዳምጥ በኦንላይን የቀረበውን ያው ብዙ ስለሚበዛባቸው ፈተናዎች ኤጀንሲ አያመለከቱትም። ስለዚህ ግዴታ በአካል ማቅረብ አለብህ አሉኝ። ከዛኔ አዲስ አበባ ማውቀው ሰው ነበረኝ፣ ህዶ በአካል እንዲያቀርብልኝ ጠየቅኩት። እሱም በወረቀት ህዶ አስገባልኝ ቅሬታን ከዛ ቅሬታን በተመለከቱ በሶስት ቀን ምናምን በስልክ ደውለው ትክክለኛ ውጤትን ወይም 643 ነው ብለው ነገሩኝ ግን እዚህ ላይ በኦንላይን ያቀረብኩትን ውጤት እንትን ቅሬታ ይሄን ሳየው በዌብሳይታቸው ይለቀውታልና፣ ችግር የለውም፣ ፈተናው ታይቷል፣ ትክክል ነው ብለውን የመለሱት ይሄ የሚያሳየው እንዳላዩት መወሰን እንችላለን። የኦንላይን ቅሬታውን እንግዲህ ስለሚበዛባቸውም ሊሆን ይችላል፣ ወይም እንግዲህ ከቸልተኝነትም ሊመነጭ ይችላል። ግን በአካል ያቀረብኩትን አይተው በስልክ ደውለው ነግረውኛል ይሄ ነው ውጤቴ። ከ9 ከ8 ጀምሮ እስከ 12 አሪፍ የሚባል ነው። በአብዛኛው አቬሪ 97 እና 98 ነው። እስረኛ ክፍል ምስጢር ቀኔ ያመጣሁት እና የኔ የምጠብቀው ውጤት አልነበረም። የ162 ማንም የሚጠብቀው ውጤት አልነበረም።